ጥበብን ተጠቅመው በአማራ ህዝብ ላይ የዘር ጭፍጨፋ እንዲፈጸም ሲቀሰቅሱና ሲደግፉ ከነበሩት መካከል አንዱና ዋነኛው የነበረው አርቲስት ሰለሞን ተካልኝ ህይወቱ አለፈ ስለዚህ አርቲስት የምንላችሁ ነገር አለ የኢትዮጵያ ዲፕሎማት ተገድለው መገኘታቸውን ተሰማ እነዚህስ ዲፕሎማት ማን ገደላቸው የት ነው የሚለውንም እናሰማችኋለን የሶማሌ አሸባሪ ድርጅት ተብሎ የሚታወቀው አልሸባብ ወደ ሶማሌ ሞቃዲሾ ከተማ እየገሰከሰ ነው። በ10 ኪሎ ሜትር ከሞቃዲሾ ዋና ከተማ ከፍተኛ ጦርነት እየተካሄደ ነው። ምንስ እየተደረገ ነው? አሜሪካስ ምን አደረገች? ቱርክስ፣ ኢትዮጵያስን ጨምሮ ይህንን ድርጅት ለመግታት ወይም ለማስወገድ ምን እየተደረገ ነው? የዚህንም ዜና ይዘን ቀርበናል። የአሜሪካ የውጭ ጉዳይ ሚኒስትር ወደ አፍሪካ ሊመጡ ነው። እንዲሁም ወጣቱ መሪ የሚባለው ቡርኪና ፋሶ መሪ ኢብራሂም ትራውሬ ላይ ያነጣጠረ ግድያ መረጃው ምን ይመስላል? ተቋርጦ የቆየው በእስራኤልና በሐማስ መካከል ድርድር ሊጀመራው ሰላም ጤና ይስጥልን። ውድ የኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡ አርዕስተ ዜናዎች ወደናንተ እናንተ ይዘን ቀርበናል። እስከ ፍጻሜው ድረስ አብረው ለመቆየት ላይክ፣ ሼር፣ ሰብስክራይብ ማድረገውን እንጠይቃለን። እለቱ፣ የመጀመሪያ ዝርዝር ዜና ስናልፍ ኪነ ጥበብን ተጠቅሞ በአማራ ሕዝብ ጸያፍ ስርቦችን በመሳደብና ጥቃት እንዲፈጸም ቅስቀሳ በማድረግ ላይ ነው ለህወሀት ያለው ፍቅር የሚገልጽ የሚባልለት አንቺም 00 የሚባለው አልበሙ የሚታወቀው ሰለሞን ተካልኝ በሚኖርበት አሜሪካ ህይወቱ ማለፉ ተነገረ። ኪነ ጥበብን ተጠቅሞ በአማራ ህዝብ ላይ የዘር ጭፍጨፋ እንዲፈጸም ሲቀሰቅሱና ሲደግፉ ከነበሩት መካከል አንዱና ዋነኛው ነው ሰለሞን ተካልኝ። ህዝብ በተሰበሰበበት አዳራሽ በለውና በለው አሳጣው መረሻ የሰው ልክ ያቅም አማራና ውሻ በሚል ጸያፉ ንግግር ይታወቃል። ብዙ መመስፈን ለአማራ ህዝብ ያልተገባ ባህሪ በመስጠት የዘር ጭፍጨፋ እንዲካሄድበት ቅስቀሳ በማድረግ ሲሳ ይሰራ እንደነበር በመረብ ሚዲያ ካሰባሰበው መረጃ ለማረጋገጥ ተችሏል። የሰለሞን ሂልፈት ተከትሎ ብዙዎች በማህበራዊ ቅስቀሳ ገጻቸው ሆድ እንጂ ቅንጭላት የለውም በሚል ስም ሰውዬው የሚያነቁት እየተናገሩ ነው። አንዳንዶቹ ደግሞ ህወሃት ተጠቅሞ የጣለው ሲሉ ገልጸውለታል። ሰለሞን ተካልይ ከውጭ ሀገር ከወጣ በኋላ በተለይ በአማራ ህዝብ የጥላቻ ንግግሮች በማሰራጨት የሚታወቀውና በአማራና በትግራይ ህዝብ መካከል የጥላቻ ግንቦችን ለማቆም እርመ ዘመኑ ሲታትር የነበረ ሰው እንደነበር መረብ ሚዲያ ካሰባሰበው መረጃ ለመረዳት ተችሏል። በፖትላንድ የኢትዮጵያ ዲፕሎማት የአልሸባብ ታጣቂዎች ሳይሆኑ አይቀርም በተባለ ሰውየው ተገደሉ። በሶማሌ ፖትላንድ ራስ ገዝ የኢትዮጵያ ቆንጽላ ውስጥ ተመድበው ይሰሩ የነበሩት የኢትዮጵያ ዲፕሎማት ፋራህ አይዲል ጃማ ከሶማሌላንድ ራስ ገዝ በቅርበት በተነጠለችው ኤስኤስ ካቱማ ግዛት ላስ አኖዲ ከተማ ውስጥ በጥይት ተመተው ሕይወታቸው ማለፉን የሶማሌ ዜና ምንጮች ዘግበዋል። የግዛቲቱ ባለስልጣን ግድያውን የፈጸመው ለጊዜው ታጣቂ አልሸባብ አባላት ሳይሆን አይቀርም በሚል ጥርጣሬ እንዳላቸው ዘገባዎቹ መባሉን ደጉ ጆርናልና ከመረጃዎች ያመለክታሉ። ዲፕሎማቱ ሕይወት ዙሪያ የግዛቲቱ ባለስልጣን ምርመራ እያደረገ እንደሆነ ተገልጿል። የውጭ ጉዳይ ሚኒስትር ይህ ዜና እስከተጠናከረበት ሰዓት ድረስ ዲፕሎማቱ ኅልፈት ዙሪያ በይፋ ያለው ነገር የለም። የሶማሌ ፌዴራል መንግስት ሶማሊላንድ መገንጠል እፈልጋል ያሉ ጎሳዎች ከደማ አፋሳሽ ውጊያ በኋላ የመሰረቱት ኤስኤስ ካቱማ ግዛት ባለፈው ሳምንት የፌዴሬሽን አባላት ግዛት አድርጎ መቀበሉን ማወጁ ይታወሳል። የሶማሌ ጦር እየፈረሰ አልሸባብ ወደ ዋና ከተማ ሞቃዲሾ እየገሰገሰ መሆኑ እየተዘገበ ነው። ዛሬ ሞቃዲሾ 10 ኪሎ ሜትሮች ርቀት ላይ የአልሸባብና በሶማሌ ጦር መካከል ከፍተኛ ውጊያ እየተረገ መሆኑን ሶማሊያ ጋርዳን ዘግቧል። የአሚሶ ጦርም አልሸባብን ግስጋሴ ማስቆም ተስኖታል። የአሁኑ የአልሸባብ ግስጋሴ ከታሊባን የ2001 ግስጋሴ ጋር እያነጻጸሩ ያሉ በርካታ ወታደራዊ ጠበብቶች፣ የፖለቲካ ተንታኞች የሶማሌ መንግስት በቅርቡ በአልሸባብ ይወርቃል የሚል ስጋታቸውን እያስቀመጡ ነው የኢትዮጵያና የአሜሪካ አየር ኃይሎችም ያልሸባን ግስጋሴ ለማስቆም ተደጋጋሚ የአየር ድብደባ ቢፈጽሙም ማስቆም አልተሻለም። አልሸባብ ሞቃዲሾን የሚቆጣጠር ከሆነ ሶማሌ ሌላ ታሪክ ውስጥ እንደምትገባ ሰፊ ትንታኔ እየተሰጠ ነው። ከዚሁም ተያይዞ ወደ ሞቃዲሾ እየገሰገሰ የነበረው የአልሸባብ እንቅስቃሴ ለመግታት የቱርክ መከላከያ ሰራዊት የያዙ ሁለት የጦር አውሮፕላኖች ሶማሌ ሞቃዲሾ አርፈዋል። በዚህም የመጀመሪያው 500 የቱርክ ኮማንዶ ከስፍራው ደርሰዋል። ባለፉት ቀናት ውስጥ አልሸባብ በሶማሊያ ጦር ላይ ከፍተኛ የማጥቃት ዘመቻ መጀመሩን ተከትሎ የሶማሌ ጦር መፈራረስ አደጋ ውስጥ መግባቱን የተመለከተችው ቱርክ ከሁለት አቶኖቭ አውሮፕላን 500 ሰራዊት በበቂ መሳሪያ ጋር ወደ ሞቃዲሾ ልካለች። አዲሱ የትራምፕ አስተዳደር አሜሪካ የውጭ ጉዳይ ሚኒስተር ማርክ ሩቤል ለመጀመሪያ ጊዜ ወደ ምስራቅ አፍሪካ ሊመጡ ነው ተባለ። ማርክ ሩቤል በምስራቅ አፍሪካ በኬንያና በኢትዮጵያ ቆይታ እንደሚያደርጉ የታወቀ ሲሆን በቀጠናዊ ጉዳዮች ላይ ከሁለት ሀገራት መካከል ጋር ውይይት እንደሚያደርጉ ይጠበቃል። በዚሁም ጋር ተያይዞ በአፍሪካ ወጣቱ መሪ የሚባለው የቡርኪና ፋሶ መሪ ኢብራሂም ትራውሬ ያነጣጠረ ግድያ ወይም አሳስኔሽን ከሸፈ የመፈንቅለ መንግስት ሙከራ በርካታ ወታደራዊ አባላት ያሳተፈ እንደነበር የሀገሪቱ የደህንነት ሚኒስትር መሐሙድ ሳና አስታውቀዋል። የሀገሪቱ የደህንነት አገልግሎት ተቋማት የሴራውን አካል በሆኑ የቡርኪና ፋሶ ወታደሮች እና የታጠቁ ብሮ መሪ መካከል የነበረ ግንኙነት በመጥለፍ የሚገኙበት ቦታና የወታደራዊ እንቅስቃሴ ዝርዝር ሁኔታ እንዳገኘ ሚኒስትሩ ጨምረው ገልጸዋል። በቡርኪና ፋሶ ላይ የተሴረው መፈንቅለ መንግስት የመጀመሪያው ሚያዚያ 8 ቀን ለማካሄድ ታቅሮ እንደነበር ሚኒስትሩ ተናግረዋል። ከዚህም ጋር በተያዘ የውጭ ዜጎችን ጨምሮ ዘጠኝ ሰዎች ቁጥጥር ስራ ውሏል። በዚህም ጀርባ የፈረንሳይ እጅ እንዳለበት ተዘግቧል። በሐማስና በእስራኤል መካከል አዲስ የተኩስ አቁም ስምምነት ሊደረግ ነው። በሐማስና በእስራኤል መካከል አዲስ የተኩስ አቁም ድርድር ሊደረግ መሆኑን ምንጮች ለቢቢሲ ተናግረዋል። ለጉዳዩ ቅርብ የሆኑ ፍልስጤምን ባለስልጣን እንዳሉት ከሆነ የኳታርና የግብፅ አደራዳሪዎች አዲስ የተኩስ አቁም ስምምነት ድርድር እያረቀቁ ናቸው ተባለ። የተኩስ አቁሙ ከአምስት እስከ ሰባት ዓመት የሚዘልቅ እንደሆን ምንጮች ገልጸዋል። ሁሉም የእስራኤልን ታጋቾች ተለቀው በምላሹ በእስራኤል እስር ቤት የሚገኙ ፍልስጤምያን ሁሉም እንዲለቀቁ ይላል። ጦርነቱ በ በይፋ ቆሞ የእስራኤል ወታደር ሙሉ በሙሉ ከጋዛ እንዲወጡም ይደረጋል። በጉዳዩ ላይ ምክክር ለማድረግ የሐማስ ልዑክ ወደ ካይሮ እንደሚሄድ ተገልጾ ከዚህ ቀደም የተደረሰ የተኩስ አቆም ስነት ከአንድ ወር በፊት መፍረሱ ይታወሳል። ስምነቱ ለመፍረስ ሁለቱም ወገኖች አንዳቸው ሌላ ሲከሱ፣ እስራኤል ጋዛ ላይ ጥቃት መፈጸም ቀጥላለች። ነገር ግን አዲስ ድርድር ሊደረግ ስለመሆኑ እስካሁን ከእስራኤል በኩል እየተባለ ነገር የለም። የመን ጦር ኃይሎች ወታደራዊ ቃል አቀባይ የህያ ሳሪን አየር ኃይላቸው በአሽሎኬንና በኡም ረሻአል ወይም ኢላት ከሚገኙ ወሳኝ የጠላት ወታደር ቦታዎች ላይ ያነጣጠረ ሁለት ወታደራዊ ዘመቻ አድርገናል ሲሉ ተናገሩ። ሁለቱም ኦፕሬሽኖች የተከናወኑት በሁለት ያፍ እና ሳማሪ ዋን ሰው አልባ አውሮፕላኖች በመጠቀም ነው ብለዋል። በተጨማሪም የአሜሪካ ወረራዎችን አንድ በአንድ ጠላት አካል ለመዋጋት እና ወንጀለኞችን ምላሽ በቀይና በአረብ ባህር ውስጥ ሁሉ ጥራት ያላቸው ወታደራዊ ዘመቻ አድርገናል ብለዋል። የመጀመሪያው በሰሜን ቀይ ባህር የሚገኘው የአውሮፕላን ተሸካሚ ትሩማን ወይም ተባባሪ መርከቦች ላይ ያነጣጠረ በሁለት ክሩዝ ሚሳይሎች እና በሁለ ሁለት ሰው አልባ አውሮፕላኖች የተመራ ዘመቻ ነው ብለዋል። ሁለተኛው በአረብ ባህር የሚገኘው የአውሮፕላን ተሸካሚ ቪንስን ሰና የተባሉ ተባባሪ የጦር መርከቦች ላይ በሶስት ክሩዝ ሚሳይሎች እና በአራት ሰው አልባ አውሮፕላኖች ወይም ድሮን ጥቃት ፈጽመናል ብለዋል። ሁሉም ወታደራዊ ዘመቻ ግባቸውን በተሳካ ሁኔታ አሳክተዋልና ለአላህ ምስጋና ይገባው ሲሉ ገልጸዋል። ጦር ኃይሎች ይህን መግለጫ የሰጡት በእስራኤል ጋር የነበራቸውን ቅራኔ ለማሳየትና ለፍልስጤሞች ድጋፍ በማሳየት ከሁለት ሺህ ሃያ ሶስት እንደ አውሮፓ አቆጣጠር ከጥቅምት ሰባት በኋላ ሐማስ በእስራኤል ካደረገው ጥቃት በኋላ ፍልስጤሞችን በመደገፍ ይታወቃሉ። አልፎ አልፎም ከፍተኛና በአየር ኃይል ሊጠለፍ የማይችልም ሚሳይሎች ወደ እስራኤል ማስወንጨፍ ይታወቃል። በመሆኑም በእስራኤል ላይ ያደረሰው ጉዳት ከፍተኛ መሆኑን እየተዘገበ ቢሆንም እስራኤል ስለ ጥቃቱ ያለችው ነገር የለም።